በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ነገ የሚሆነውን አላውቅምና ያንተ ፈቃድ ይሁን። በመላው ዓለም የምትገኙ ልዑል እግዚአብሔር ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ድንግል ማርያም ተወልዶ በሰላሳ ዘመኑ በፈለገ ዮርዳኖስ በእደ ዮሐንስ ተጠምቆ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ ደሙን አፍሶ ሥጋውን ቆርሶ ያዳናችሁ የፈወሳችሁ ክርስቲያኖች የእግዚአብሔር ልጆች አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ከዋክብት ምእመናን አባቶች እናቶች ወንድሞች እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የቅድስተ ቅዱሳን ምሊተ ክብር መዝገበ ጸሎት አቁራሪተ መዓት ሰአሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ ሁሉ ከኛ ጋር ይሁንልን። እሳታውያን የሚሆኑ በልዑል እግዚአብሔር ፊት የሚቆሙ የቅዱሳን መላእክት ጥበቃ ጋሻ ይሁናችሁ። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት የደጋግ አባቶቻችን የደጋግ እናቶቻችን የዘላለም ጸሎት በእናንተ ላይ እንደ ዝናብ ይውረድ። እንደምን አላችሁ? የልቡናችንን ክፉ ሐሳብ እሱን የማስከፋት የዕለት የዕለት ከንቱ ሐሳብና ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ይቅርባይነቱ እንደ ቸርነቱ ብዛት በዚህ ሰዓት ቃሉን እንድንሰማ ይፈቀደልን። የሁላችን አባት የሁላችን መድኃኒት የሁላችን ፈጣሪ የሁላችን ሕይወት ነፍሳችንን ስጋችን የሚመግብ እሱ ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ለዘላዓለም ከፍ ከፍ ይበል። የዕለቱ የነፍሴ የስጋዬ ምግብ ነገ የሚሆነውን አላውቅምና፣ ጌታ ሆይ፣ ያንተ ፈቃድ ይሁን። ይህ የዕለቱ የነፍሳችን ምግብ ነው። የስጋችንም ብርታት ነው። የማንነታችን ጽናት ነው። የመቆማችን ብርታት ነው። ከማታ እስከ ጠዋት ጠብቆ የጠዋቱን የማለደ ብርሃን አሳይቶ ስሙን እንድናመሰግን በቅድስናው መቅደስ እንድንሰግድለት የፈቀደና የወደደ እርሱ እግዚአብሔር የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ የኃያላን ኃያል የልዑላን ልዑል የክቡራን ክቡር የቅዱሳን ቅዱስ ከዘላለም እስከ ዘላለም በቅዱስ እጁ ይባርካችሁና ቅዱስ ያዕቆብ በምዕራፍ አራት ከቁጥር 13 እስከ 16 ባለው በጻፈው ባስተማረን ቃል ላይ የዕለቱ የነፍሳችን ምግብ የሥጋችን ብርታት ነገ የሚሆነውን አላውቅምና ጌታ ሆይ ያንተ ፈቃድ ይሁን በሚለው ኃይለ ቃል ነው ቃሉን ላንብብላችሁ መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር እንዲህ ይላል፦ አሁንም፦ ዛሬ ወይም ነገ ወደዚህ ከተማ እንሄዳለን በዚያም ዓመት እንኖራለን እንነግድማለን እናተርፍማለን የምትሉ እናንተ፣ ተመልከቱ፣ ነገ የሚሆነውን አታውቁምና። ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንደንፏለት ናችሁና። በዚህ ፈንታ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል። አሁን ግን በትዕቢታችሁ ትመካላችሁ፤ እንደዚህ ያለ ትምክህት ሁሉ ክፉ ነው ብሎ ስለ ትምክህት ከንቱነት ቅዱሱ ያዕቆብ ይነግረናል። ዋና የፈለግኩት ዛሬ የነፍሳችን ምግብ ከላይ እንደነገረን፣ አንደኛ ሁላችንም ከአስር ደቂቃ በኋላ ስለሚሆነው የማናውቅ ምስኪኖች ነን። የሰው ልጅ እውቀቱ ቁጥብ ነው። ነገ የሚሆነውን አናቅም። አሁን እዚህ ጋር የተባረከው ቅዱሱ ያዕቆብ በረከቱ ይደርባችሁ የአምላኩ በረከት አይለያችሁና፣ ዛሬ ወይም ነገ ወደዚህ ከተማ እንሄዳለን በዚያም ዓመት እንኖራለን እንነግድማለን እናተርፋለን የምትሉ እናንተ፣ ተመልከቱ፣ ነገ የሚሆነውን አታውቁምና ይላል። ይህ ቃል ኦርቶዶክሳውያን ክርስቲያኖች ልብ በሉ ከከተማ ወደ ከተማ አትሄዱ፣ ከሀገር ወደ ሀገር አትሄዱ፣ በዚህ ዓመት እንኖራለን አትበሉ፣ እንነግዳለንም እናተርፋለንም አትበሉ የሚል መልእክት የለውም። ኦርቶዶክስ ሃይማኖትና ምግባርን የምታስተምር እውነተኛይቱ ርትዕት ሃይማኖት ናት። እግዚአብሔር ዓለምን ሲፈጥር በስድስት ቀን ውስጥ ፈጠረው። ዘፍጥረት ሁለት አንድ እንደሚናገር በሰባተኛው ቀን አረፈ ባረከውም። ስለዚህ እግዚአብሔር ስድስቱን ቀን ስራ፣ ሰባተኛውን ቀን ግን ቀድሰው ብሎ ትእዛዝን ለአዳም ለልጆቹ፣ ለአንተ፣ ለእኔ፣ ለአንቺ፣ ለሁላችን ሰጠ። ቤተ ክርስቲያናችንም ሕግጋትና ስርዓቷን የሰው ልጆች እንዲቀበሉት፣ እንዲያምኑት፣ እንዲሰሩት በማድረግ አምስት የግዝት በዓላትን ወስና አስቀመጠች። ከዛ ደግሞ እንደየአጥቢያችሁ እንዳላችሁበት አጥቢያ ታከብራላችሁ እንጂ የሰው ልጅ ስራን ይሰራ ዘንድ እግዚአብሔር አዞታል። የኦርቶዶክስ ቤተ ክርስቲያንም ይሄንን አጥብቃ የምትናገር ናት። ስንፍና እንደውም ከኃጢአት ነው የሚቆጠረው። መልካም። ታዲያ ሐዋርያው ያዕቆብ የተባረከው ቅዱስ እዚህ ጋር የሚነግረን ምንድን ነው? ለነፍሳችን የሚሆነው ለስጋችን የሚጠቅመው ምንድን ነው? ቅዱስ ሐዋርያ የሚነግረን እመብርሃን ከነልጇ ከሁላችን ጋር ትሆንና፣ ሕይወታችሁስ ምንድን ነው ብሎ ነግሮን፣ ጥቂት እንደሆነ ገልጾልን፣ እንደ እንፋሎት እንፋሎት ነው። ወዲያው ታይቶ ወዲያው እንደሚጠፋ እንፋሎት። ወይ ሻይ ስታፈሉ፣ ወይ ውሃ ስታፈሉ፣ ክዳኑ ላይ ለጊዜው ይመጣል፤ ከዛ በኋላ የለም። አንዱ ህይወታችን የሚመሰለው በእሱ ነው። ሁለት በምድረ በዳ አበባ ነው። በተራራው ሳር ነው፣ ያበባል፣ ይጠወልጋል፣ ይረግፋል። የሰው ልጅም እንዲሁ ነው። ሌላው ጤዛ ነው። ጤዛ ጠዋት ጠዋት ላይ የሚኖር ነው። ከዛ ትንሽ ሲቆይ ግን የለም። ሌላው እንደ ሸረሪት ድር ነው የተባለው ነው። እሱም ደግሞ ከንቱ ነው። ስለዚህ የሰው ልጅ አጭር እድሜ ነው የሚኖረው። በዚህ አጭር እድሜ ውስጥ ግን አሁንም ስራ ይስራ፣ አይነግድ፣ አያትርፍ አይማር ግብርናውን አይስራ ከብት እርባታ አይስራ፣ ወይም ሌሎች ስራዎችን አይስራ የሚል ትምህርት ሳይሆን ቁጥር 15 ላይ በዚህ ፈንታ እንዲህ እናደርጋለን፣ እንዲህ እናደርጋለን፣ እንዲህ እናደርጋለን የምትሉ ሰዎች አንድ ነገር እወቁ ይላል። እሱ ምንድን ነው? ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል። ይሰጣል። ስለዚህ በነገራችሁ ውስጥ ሁሉ የእግዚአብሔርን ስም አስገቡ። በነገራችሁ ሁሉ የጌታን ስም አስገቡ። በነገራችሁ ሁሉ በምትናገሩበት ጊዜ የእግዚአብሔር ፍቃድ ቢሆን በሉ። የእኔ ፍቃድ አይደለም። ይህን ነው ትምክህትን አርቁት ያለው፣ ትዕቢትን አስወግዱት ያለው፣ በዛም አትመኩ ያለው። ምክንያቱም ዓለም በዛ ይመካል፣ በከንቱ ነገር ይመካል፣ በማይገባ ነገር ይመካል። ስለዚህ ሁሉን ነገር እግዚአብሔር ቢፈቅድ በሉ። ነገ የሚሆነውን አታውቁምና አጭር ነው ህይወታችሁ። በአጭር ህይወታችሁ እግዚአብሔርን አትካዱት። ከእሱ ጋራ ኑሩ፣ ከእሱ ጋራ ጽኑ። በኦሪት ዘጸአት ምዕራፍ 20 ቁጥር አንድ ላይ የነገረን ምንድነው? በምንም ቢሆን በምንም በሰማይም በምድርም ባለው በባህርም ባለው ሁሉ ነገር አታምልክ፣ እኔ እግዚአብሔር አምላክን ነኝ ይላልና፣ ከዚህ እግዚአብሔር ጋር መኖር ነው። ስለዚህ ይሄ ትምህርት የሚያሳየን አንደኛ በሁሉ ነገር ላይ የእግዚአብሔር ፍቃድን መጠየቅ ሲሆን፣ ሁለተኛ ያ መጠየቅ ደግሞ ከእግዚአብሔር ጋር ባለን ግንኙነት ስለሆነ ሁልጊዜ በጸሎት ይሆናል ሶስተኛ በምንግግራችን ሁሉ መሃል በያንዳንዱ ነገራችን ሁሉ መሃል እግዚአብሔርን መጥቀስ እንዳለብን እነዚህ ሶስቱ ነገሮች ናቸው። ዛሬ የዕለቱ የነፍሳችን ምግብ የስጋችን ጽናት። ተመልከቱ፣ አንደኛ እግዚአብሔር ቢፈቅድ ብላችሁ ፍቃዱን ጠይቁ። ሁለተኛ ፍቃዱን የምጠይቁ በምንድን ነው? በጸሎት ነው። ሶስተኛ ፍቃዱን ከጠየቃችሁ ከጸለያችሁ በኋላ በንግግራችሁ መሃል ደግሞ ስሙን ጥሩት። ቅዱስ ስሙን ጥሩት። ክቡር ስሙን ጥሩት። ትቀደሳላችሁ፣ ትባረካላችሁ። ወገኖቼ እግዚአብሔር ይባርካችሁ። የዕለቱ የነፍሴ ምግብ፣ ነገ የሚሆነውን አላውቅምና አንተ የፈቀድከው ይሁን። ተመልከቱ፣ አንተ እንደ ፍቃድ አድርግ። የማ ፍቃድ ይሻላል? ምን ይመስልሃል? የአንተ ፍቃድ ይሻላል? የእግዚአብሔር ፍቃድ? ምንት ያለሽ እህቴ፣ የአንቺ ፈቃድ ይሻላል ወይስ የእግዚአብሔር ፍቃድ? የማ ፍቃድ ይሁን ንገሩኛ። የማ ፍቃድ ይሁን? ስሙ የተመሰገነ ይሁን። የክብር አምላክ እግዚአ ስብሐት የክብር ሁሉ ባለቤት እግዚአብሔር ቢፈቅድ። ስሙ የተመሰገነ ይሁን። እግዚአብሔር ቢፈቅድ አያችሁ። ስለዚህ በነገሮቻችሁ ሁሉ እግዚአብሔር ቢፈቅድ። እኔ ድሮ ሳስተምር፣ ድንገት ረጅም ጊዜ ትምህርት የምትከታተሉ ሰዎች ካላችሁ በተለይ ድሮ አዲስ አበባ በታክሲ ላይ ሰዎች ሲሄዱ በባስ ውስጥ ሰዎች ሲሄዱ በተለይ ሚኒባስ ውይይት አንዳንድ ታክሲዎች የህዝብ ማመላለሻ በምንጓዝበት ጊዜ የእኔ ትምህርት ብዙ ጊዜ እንዲህ የሚል ትምህርት አስተምር ነበር። ትዝ የሚላችሁ ሰዎች ካላችሁ አላውቅም። በምትገቡበት ቦታ ሁሉ እንዴት ዋላችሁ በሉ የሚል ነው። እንዴት ዋላችሁ በሉ። ታክሲ ውስጥ የምትገቡ እንደምን ዋላችሁ በሉ። ስድስት ሰው ካለ ሁለት ሰው እግዚአብሔር ይመስገን ካለ ምን አድረጋችሁ መሰላችሁ? እግዚአብሔርን አስመሰገናችሁት። የእግዚአብሔርን ስም አስጠራችሁ። በእናንተ ምክንያት ለሌላው ደግሞ ትምህርት ይሆናል። ይህን አጥብቄ ነበረ ሳስተምር የነበረው ያኔ ሰላምታ በምሰጡበት ጊዜ። በቃ አንድ ሰው ቢሆን እግዚአብሔር ይመስገን ካለ እዛ ቦታ ላይ እግዚአብሔር ተጠራ፣ የእግዚአብሔር ስም ከበረ። ስለዚህ ይህን ኦርቶዶክሳውያን፣ ሁልጊዜ በነገራችሁ ውስጥ ሁሉ የእግዚአብሔርን ስም ጥሩ። የድሮ አባቶቻችን ለዚህ ነው ሌላ ቀርቶ እንኳን ባህላዊ ነገሮቻቸውን በሚያደርጉበት ሁሉ ክበር ተመስገን የእኛ ጌታ ብለው ነው የሚጀምሩት። በምስጋና ዘለሰኛው ብትሉ፣ በሰርግ ቤት ያለው ህይወት ብትሉ፣ በተለያየ ቦታ እግዚአብሔር የሌለበት የለም። ባህልህ እግዚአብሔር አለበት። ዛሬ በፊልም ውስጥ የሚሰሩ ሰዎች፣ በቲያትር ውስጥ የሚሰሩ ሰዎች፣ በሥነ ጽሁፍ የምትሰሩ ሰዎች እግዚአብሔር ይግባበት። አንዳንድ ሰዎች የእግዚአብሔርን ስም ያቆሸሻችሁ ሊመስላቸው ይችላል። አይደለም፣ የእግዚአብሔር ስም አይቆሸሽም። የእግዚአብሔር ስም ክቡር ነው። የእግዚአብሔር ስም ቀዳሽ ነው። የእግዚአብሔር ስም ፈዋሽ ነው። ለዘላለም ከዘላለም የነፍሳችን መጋቢ የስጋችን አዳኝ እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ በሁሉም ነገር ውስጥ እግዚአብሔርን አስገቡት። ኦርቶዶክስ ማለት ያ ነው። ኦርቶዶክስ ማለት ሁሌ እግዚአብሔርን የሚያስገባ ነው። በሆነ ነገር ሁሉ እግዚአብሔር ነው። በሁሉ ነገር እሱን ነው የሚያነሳው። ብልጭ ቢል ሰማዩ ነጎድጓድ ቢመጣ በስመ አብን ለመንፈስ ቅዱስ ብሎ ስመ ስላሴን ነው የሚጠራው። ገንጥሎ ራሱ ጌታ ኢየሱስ አይልም ኦርቶዶክስ። አንዳንዶቹ ግን ተጋብቶባቸዋል ተጋብቶባቸዋል። የእግዚአብሔር አጠራራሱ የእግዚአብሔርን ስም አጠራራሱ የኢየሱስ ክርስቶስን አጠራራሱ ስም በእኛ ዘንድ ውበት አለው፣ ውበት አለው። ስለዚህ በነገሮች ሁሉ ውስጥ ታስቦት ዘንድ ይገባል። ስለዚህ ዛሬ የነፍሳችን ምግብ በሁሉም ነገር ማ ቢፈቅድ ጌታ ቢፈቅድ፣ ጌታ ቢፈቅድ፣ ዛሬ ወይም ነገ ወደዚህ ከተማ እንሄዳለን። ጌታ ቢፈቅድ፣ በዚህ ዓመት ይህን ይህን እናደርጋለን። ጌታ ቢፈቅድ እንነግዳለን ጌታ ቢፈቅድ እንማራለን። ጌታ ቢፈቅድ እናስተምራለን። ጌታ ቢፈቅድ እንሰራለን። ጌታ ቢፈቅድ ሁሉን እናደርጋለን። ደሞ ይፈቅድላችኋል። ስሙ የተመሰገነ ይሁን። ደሞ ያደርግላችኋል። ምን አስባችኋል? ለሚቀጥለው ዓመት ምን አስባችኋል? ከአንድ ወር በኋላ ምን አስባችኋል? ከሳምንት በኋላ ምን አስባችኋል? ብዙ ነገር ለምታስቡት እግዚአብሔር ያሳካላችሁ። አንዳንዶቻችሁ ውጭ ካላችሁ ድንገት የሚቀጥለው ዓመት እናቴና ያለው የሚቀጥለው ዓመት አባቴና ያለው የሚቀጥለው ዓመት ልጄና ያለው የሚቀጥለው ዓመት ከባሌ ጋር እገናኛለሁ፣ የሚቀጥለው ዓመት ከሚስቴ ጋር እገናኛለሁ፣ የሚቀጥለው ዓመት ልጄን እንዲያደርጋለሁ፣ የሚቀጥለው ዓመት እግዚአብሔር እንዲ ያደርግልኝ፣ እግዚአብሔር እንዲ ያደርግልኝ ካላችሁ እግዚአብሔርን ከጨመራችሁ ጌታ ቢፈቅድ ካላችሁ ይሆንላችኋል። ያድርግላችሁ። ፈልጉ ታገኛላችሁ። አንኳኩ ይከፈታል። ለምኑ ይሰጣችኋል። ያለ ጌታ እሱ ከእናንተ ጋር አይሆን። ስለዚህ ሁልጊዜ ጌታ ቢፈቅድ ብንኖርም ይህን ወይም ያንን እናደርጋለን በማለት በሕይወታችሁ ሁሉ እግዚአብሔር እንድታስገቡ፣ የእሱ ፈቃድ ይሆንልን፣ የሰማነውን በልቡናችን ያሳድር። ሰምታችሁት ለእናንተ ደስ ካሰኛችሁ ይህ የልዑል እግዚአብሔር ቃል ሌሎችም ደስ ይላቸው ዘንድ ይህን የተስፋ ትምህርት እንዲሰሙ ላይክ እና ሼር አድርጋችሁ አዳርሱ። በተረፈ እመብርሃን በቀኝ በግራ ተቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ፣ በልቡናችን ከልጇ ጋር ነክሳ ለዘላለም ትኖር። እግዚአብሔር አምላካችን በቅዱስ ሚካኤል በቅዱስ ገብርኤል ከመከራ ያውጣችሁ፣ ከእሳት ይሰውራችሁ፣ ከፈተና ሁሉ ይከልላችሁ፣ የሞቱ ዘመዶቻችሁን ሁሉ ያጽድቅላችሁ፣ በደዌ ዳኛ ባልጋ ቁራኛ የተያዙ ሕሙማንን በቤትም የሚሰቃዩትን በሕክምናም ስፍራ የሚሰቃዩትን እንዲሁም ደግሞ ህመማቸውን ተሸክሞ ወዲያና ወዲህ የሚሉትን ሁሉ በቅዱስ እጁ ዳብሶ ይፈውስልን ይፈውሳችሁ በተለያየ መከራ፣ በተለያየ ፈተና፣ በስቃይ ወረቀት በውጭ አገር በማጣት፣ የመኖሪያ ፍቃድ በማጣት፣ በስራ መብዛት፣ በስራ ማጣት፣ በሀገር ቤትም በተለያየ ፈተና፣ በስራ በማጣት፣ በችግር፣ በረሃብ፣ በመከራ፣ በተለያየ ፈተና፣ አንዳንዶቻችሁ ደግሞ ከፍ ባለ ጭንቀት፣ አንዳንዶቻችሁ ደግሞ እጅግ በከፋ ነገር ውስጥ በብዙ ፈተና ውስጥ ላላችሁ ወገኖች ሁሉ ጌታ ቢፈቅድ ሁሉን ማድረግ ይችላልና እንዲበሉት የነገን አላውቅም ጌታ ሆይ ሁሉም ግን ባንተ ፈቃድ ይሁን፣ በሉት። የዕለቱ የነፍሴ ምግብ። ሁሉም ባንተ ፈቃድ ይሆናል። አሜን። ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። ልዑል እግዚአብሔር ይባርካችሁ ፊቱንም ይግለጽላችሁ። ልዑል እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ በመንፈሳዊ በረከትም ያክብራችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ሐያን አምላክ ክብርና ምስጋና ይግባው።